ዜና አድማጭ ተመልካቾቻችን ከኢትዮ ሶስት ስልሳ ዋሽንግተን ዲሲ እየተላለፈላቸው ያለው ፕሮግራማችን እንደቀጠለ ነው። እንግዲህ በየአቅጣጫው የፋኖ ድል አሁንም እንደቀጠለ ነው። የፋኖ ድል እየቀጠለ ባለበት ሰዓት ደግሞ እንዲሁ ከመካከል ተሰግስገው ፋኖ መስለው፣ አርበኛ መስለው፣ የፋኖ መሪ መስለው የነበሩ አሁን ግን ማንነታቸው ተገልጦ የራጁን ቡድን አጀንዳ በውስጡ ነው ማስፈጸም ሲያቅጣቸው ያው እንግዲህ በምርኮ ስም እየተቀላቀሉ ነው ያሉት እዛም ከገቡ በኋላ የተለያዩ ፕሮፓጋንዳዎችን መስራት ጀምረዋልና ከነዚህ መካከል እንግዲህ የራ የተራራው ራስ ጉና ክፍለ ጦር አዛዥ ነኝ ይል የነበረው አማን አማኑኤል እንግዲህ ከጎጃምም ተበድዬ ነው ወደዛ መጣው ሲል እናውቃለን። እንግዲህ ወደ እናንተ ጋር ከመጣ በኋላ አሁን ደግሞ ለዚሁ ለአራጁ ቡድን በምርኮኝነት በባንዳነት የምንበለው ተመልሶ ከገባ በኋላ አሁን የተራራው ራስ ጉና ክፍለ ጦርን በታተኛውን የመጣሁት የሚል ፕሮፓጋንዳም ሲነጻ ሰምተናልና፣ ይሄ ጉዳይ ምን ይመስላል? እውነት ነው ወይ? መጀመሪያ አማን በክፍለ ጦር ውስጥ ምን ነበር የነበረው ድርሻ? በተማረከበት ጊዜ እጁን በሰጠበት ጊዜ በክፍለ ጦር ውስጥ ነበረው ወይ የሚሉና ሌሎች ተያዥ ጉዳዮችን እንዲነግረን የተራራው ራስ ጉና ክፍለ ጦር የፖለቲካ ዘርፍ ሃላፊ የሆነውን አርበኛ ጌትነት ስመኘውን የስልክ መስመራችን ላይ ጋብዘናል። አርበኛ እንዴት ሰነበታችሁ? እግዚአብሔር ይመስገን ሰላም ናችሁ? እየሩሳሌም፣ እግዚአብሔር ይመስገን ሁላችንም ሰላም ነን። እንግዲህ ሰሞኑን እንዳያችሁት ነው፣ ባንዳው ከመካከል ከመካከል እየወጣ ያው ከለሩን ምኑም እየቀየረ ነው። ከእናንተ እንግዲህ የክፍለ ጦራችሁ አዛዥ የነበረው አማን እንግዲህ ከዚሁ ከባንዳዎቹ መካከል ነውና እዛ ከገባ በኋላ ክፍለ ጦሩ ማፍረሱን አፈራርሶት እንደመጣና ሌሎች ተያያዥ መረጃዎች ሲሰጥ ተሰምቷልና፣ እስቲ እንደው በአጠቃላይ አማን በእጁን በሰጠበት ጊዜ የት ጋር ነበር? በትክክለኛ የክፍለ ጦሩ አዛዥ ነበር ወይ? እሱ እንዳለ ውስጥ በትክክል ክፍለ ጦሩን አፈራርሶት ነው ወይ? ሄዶ አመራሮቹን በሙሉ በትኗችኋል ወይ? እንደው ከእናንተው አንደ በትንስማ እስቲ አንተው ንገረን። አመሰግናለሁ። እንግዲህ የነበረው ምንድነው አማኔል ሞላ የሚባል ሰው እኔ ጎንደሬ በመሆኔ ጎጃም ውስጥ የፋኖ አመራር ሆኜ እያለው ጎንደሬ በመሆኔ ልዩ ግፍ ተፈጸመብኝ በሚል እያለቃቀሰ በተደጋጋሚ እንትን ነበረ። ከዛ በፊት ግን ሲመጣ ቀጥታ መራ። አዎ መሪ አድርገነው ነበር። የሆነ ታይም ላይ አዛ በኋላ ሪፌክቲቪሊ በተደጋጋሚ ይናገር የነበረው በጎጃምና በጎንደር መካከል ከፍተኛ የሆነ ችግር እንዳለና አሁንም ደግሞ ጎንደሬ በመሆኔ ተገፈው ተሰቃየው ሰነድ ላይ አልፈርም አልኩኝ። በቃ እስከ ወረታ እስከ አሙሲት ድረስ በደንበር አልፈርም አልኩኝ። በዛ ልክ እኔ ልገደል ሆንኩኝ፣ አከኛ በመሆኔ ጎንደሬ በመሆኔ በዚህ ነው የመጣሁት እያለ በተደጋጋሚ ይናገርና ተያያዥ የሆኑ ችግሮችን በፋኖ መካከል የተለያዩ ቦታ ላይ የመጡ ፋኖዎች ሌላ ግጭት እንዲያነሱ በሚያ በሚያመች መንገድ ሀሳቡን እየገለጸ ሌላ ፋላሲ ሊፈጥርብን ሲሆን ሰውየውን በከፍተኛ ዲሲፕሊን አስወግደነዋል። ከአመራር ብቻ ሳይሆን አጠቃላይ ከኛ መዋቅር አስወጥተነዋል። ከዛ በኋላ ምንድነው ያደረገው? ወደ መንግስት ሄዶ ተራራው ራስ ጉና ክፍለ ጦርን አፍርሸው መተው የሚል ሀሳብ ነው ሲሰነዝር የተስተዋለ በጠላት በኩለኝ። ነገር ግን ይህ ሰው ከመምጣቱ በፊት የተራራው ራስ ጉና ክፍለ ጦር ውስጥ የሚገኙ ታጋዮችና አመራሮች ቁርጠኛ በሆነ አግባብ ከጠላት እስከ ዲሽካ ሳይቀር የተማረከበት አግባብ ነው። በክምር ድንጋይ ከተማ ዙሪያ እና በደብረታቦር ዙሪያ አመራሩም አይደለም ሊያፈራርሰው ቀርቶ። ስለ እውነታ የምንነጋገር ከሆነ ሰውየው ምን ያክል ሌላ ተልእኮ ማራመድ እንደሞከረና እኛ ቀድመን እንደነቃንበት የእኛ የተራራው ራስ ጉና ክፍለ ጦር አመራሮችን በዝርዝር መግለጽ ይቻላል። አስፈላጊ ከሆነ አሁን ላይ ያለበትን ቁመና ሙሉን የአመራሮቹን ብትገልጸው ጥሩ ነው ምክንያቱም እሱ ክፍለ ጦሩን እንዳለ በታትኖ አመራሮቹን በታትኗቸው እንደመጣ ነው የሚናገረው እና አመራሮቹ ሁላችሁም በቦታችሁ ላይ እንደምትገኙ ክፍለ ጦሩ በሙሉ ቁመናው ላይ እንደሚገኝ እሱን ብትገልጸው ከዛ ባለፈ ደግሞ አሁን ባለው ሁኔታ እንግዲህ አማን እዛ ጋር ሮሮ ሲያሰማ እዚህ ጋር የሚሆን ነገር ሲናገር እዛ ጋር የሚሰራው ነገር ይታወቅ ነበር እዚህም ከመጣ በኋላ የሚሰራው ነገር ይታወቅ ነበርና እንደው አሁን ባለው ሁኔታ አንተ መሬቱ ላይ አለ እናንተ በቅርበት ነገሮችን ትከታተላላችሁ፣ ከውጊያውም ሌላ ደግሞ ባመራርነትም ቦታ ላይ ያለውና እንደው አሁን ይሄ እጅ ሰጠን ጨዋታ ስትመለከተው እንደው እውነት ትግል ጎታች ነው? ከየ በኋላ አሰማርቶ የነበራችሁ የነበሩት እነዚህ ባንዳዎች በምርኮኛ ወይም ደግሞ በእጅ ሰጠ ስም መውሰዱ እውነት ትግሉን ይጎትቷል? እውነት አሁን እነ አማን ሄደው እንደሚሉት ሰራዊት በተንን በቃ ከተመላቸው እንደሚሉት እውነት እንዲህ በቀላሉ የሚሳካ ነው? የፋኖ ኃይል እንዲህ በቀላሉ እነሱ እንደሚሉት እንደ አሸዋ ቤት እንደው በንፋስ የሚበተን ነው? አይ ምናልባት እንደ አማን አይነት ሰው በእውነት ከሆነ አይደለም ለፋኖ ከርቶ ለጠላትም አይሆንም በእርግጠኝነት። ምክንያቱም ይህ ሰው ቆሞሎ ማሰብ የማይችል ከፍተኛ የሆነ የዲሲፕሊን ኦሪጂናል የዲስፕሊን ችግር ያለበት ሰው ነው። በመሰረቱ ተራራው ራስ ጉና ውስጥ ያለ ማንም እጅ ሊሰጥ ይችላል፣ ማንም ሊንበረከት ይችላል። እስከ መጨረሻው ድረስ የአማራ ጥያቄዎችን ሙሉ በሙሉም ሆነ አጠቃላይ የተነሳበትን የወጣበትን ትርጉም በቅጡ ሳያሳይና ህዝቡን አለ አለውል ያለን ህዝብ በቅጡ የመጣበትን ትርጉም ሳይገልጽ አንድም ሰው ከአባል እስከ አመራር ለጠላት እጁን የማይሰጥና እንዳይንበረከክ መሆኑን እኔ በግልጽ መናገር እወዳለሁ። ከዚህ በተጨማሪ አመራር ሙሉ በሙሉ እሱን አባረን ወደውኑ መዋቅር የሰራን መሆኑን እሱ ራሱ ያውቃል። ከዚህ ውጭ ደግሞ አመራሩ አስፈላጊ ከሆነ አንደኛ፣ አርበኛ በአንቲኩም አበባው የተራራው ራስ ጉና ክፍለ ጦር ዋና አዛዥ፣ ሁለተኛ፣ አርበኛ ኃይለማርያም ዘመነ የተማረው ራስ ጉና ክፍለ ጦር ጸሐፊና ምክትል አዛዥ ነው። ጽህፈት ኃላፊ ጭምር ነው። ሶስተኛ እኔ ራሴ መምህርና አርበኛ ጌትነት ስመኝ የፖለቲካ ዘርፍ ኃላፊው ነኝ። ዋና ሳጂኑ አለፈንታዬ መረጃና ደህንነት ክፍል ነው። ገበየው አማረ ህዝብ ግንኙነት ነው። ፈንታው ደጀን አደረጃጀት ክፍል ኃላፊ ነው። ባይነሳኝ እንግዲህ የፋይናንስ አገልግሎት ዋና ኃላፊ ነው። ሙሉ ሰው ተፈራ ምክትል ፋይናንስ ነው። ስማይ ወርቄ የዘመቻ መምሪያ ኃላፊ ነው። ማርዬ ካሰው የሰው ሀይል አደረጃጀት ዋና ኃላፊ ነው። በአንቲደር እውነቱ ሎጂስቲክስና ኦርዲናንስ ዋና ኃላፊ ነው። ታድሷል ዳምቤ ቁጥጥርና ኦዲት ነው። እንግዲህ እንዲህ ሁነን እየሰራን እያለን ነው እንግዲህ ሰውየው አፈራርሸው መተው እያለ ሀሳብ ለጠራት የሚገልጸው ማለት ነው። በጣም ይገርማችኋል። እኔ በጣም ይህ ሰው ምን አይነት ሰው እንደሆነ ለእኔ በቅጡ ባይገባኝም ደግሞ ያብቻም ሳይሆን እዚህ ላይ ባለ ህይወቱ ላይ ያነባ ነበር፣ ያለቅስ ነበር። እንደዚህ አቋርጦ ሁሉ ይጠፋል ነበር። አይ ይህ ሰው ሰው ነው ሂዩማኒቲ፣ እንደ ሰውነቱ ሰው ስለሆነ እርምጃ መወሰድ መቻል የለበትም ብለን አውቀን ነው ዝም ብለን። ይህ ሰው ነው እስከዚህ ድረስ የኛ ሰራዊት በጣም ኮምፓሽን ሲስተሙ የተለየ ነው። ኢየሩሳሌም የሚገርምሽ በዚህ ሰው ጉዳይ እንደዚህ እንደዚህ በምል ዋናውን ነገር አውጥቶ እንደዚህ ህዝቡ እንዲረዳ ምን አይነት ሰዎች እንደሆኑ ከዳን እጅ ሰጠን እያሉ ያሉ ሰዎች ምን አይነት እንደሆኑ ከአራጁ ቡድን የማይለዩ መሆናቸውን እንደዚህ በግልጽ ማስቀመጡ ጥሩ ነው። አሁን ባለው ሁኔታ እንግዲህ ክፍለ ጦር ናችሁ፣ የክፍለ ጦራችሁ ቁመና ነግረኸኛል። ሁላችሁም ባላችሁበት እንዳላችሁ አሁን በአካባቢ ያለው ይሄ ሰው በላ ቡድንስ እንደው አሁን ላይ ያለበት ሁኔታ ምን ይመስላል? ከደም ሲል በከተማ ዙሪያ ባለው የገጠራማ አካባቢ ወጣ ብሎ አንዳንድ ጊዜ እንቅስቃሴ ያደርግ ነበር። ክፉኛ ከተመጣ ወዲህ ያን ያክልን እንትን እያለ አይደለም ጠላት። ዞሮ ዞሮ ለጠላት የእኛ የተራራው ራስ ጉና ክፍለ ጦር ውስጥ የሚገኝ ሰራዊትና አመራሮች አይንበረከኩም። ምንጊዜም ምጣ አንድ ሆነው ነው ያሉ እና ለዚህ ልክ ጠላት እየራደና እየፈራ ነው የሚገኘው እንጂ ከኛ ክፍለ ጦር ላይ አንዳችን ቢሆን ነገም ዛሬም የማይደራደር ሰራዊት እንዳለ ነው በግልጽ የምነግርሽ። ሲየርሳለ እግዚአብሔር ይመስገን በእኔ በኩል ጨርሻለሁ። አንተ ደግሞ ቀረ ምትለው ለኢትዮጵያ ህዝብ፣ ለአማራው ህዝብ፣ ለትግሉ፣ ለትግል አጋሮችህ አስተላልፋለሁ የምታስተላልፈው መልእክት ካለ እድሉ መልካም እንግዲህ እኔ ለትግል አጋሮችም ሆነ አጠቃላይ ለአማራ ህዝብ መናገር የሚፈልገው ነገር ታጋይ እጅ ሰጠ፣ ታጋይ እንደዚህ ሆነ አንበረከት ነው ድምፅ ተቆራረጠብኝ። ከፍተኛ ጥያቄዎች አሉ፣ የተለያዩ ጥያቄዎች መመለስ ያለባቸው እነሱን ማንሳት ጽንፈኛ የሚል ስያሜ አያሰጥም። ህዝብ ሊያቀር የሚገባ ነገር እና ለህዝብ ነው የወጣ። አንዳንድ ሰው እጅ ሰጠ ሳይሆን የእነሱ ተላላኪ የነበረ ሰው እንደፈለገ ጮቤ በሚረግጥበት ጊዜ እጅ ሰጠ እንዲሆነ ተሸነፈ የሚባል ሀሳብና ስያሜ መሰጠት የለበትም። እኛ እንደ ታጋይ የህዝብ ልጆችንና የህዝብን ጥያቄ ሳናስመልስ ወደ የትም ንቅንቅ የማንል መሆኑንና እንዲሁም ደግሞ ሌላውም ሰራዊት ሌላውም ፋኖ የፋኖ አባላት በዚህ ልክ ለህዝብ እንደወጣ መሆኑን አውቆ ጠንክሮ ጠንክሮና በርትቶ ስራውንና ትግሉን በአጠቃላይ ማስኬድ መቻል እንዳለበት ይሰማኛል በበኩሌ። እሺ፣ እሺ። በጣም በጣም በጣም እግዜር ይስጥልኝ። ሌሎች አዲስ የድል ዜናዎችም ሲኖሩ መልሰን እንገናኛለን። አመሰግናለሁ። ወደ ኢየሩሴ አሜን አሜን።